ወንድ በ25ና ሴት በ25 ዓመቷ የ25 ዓመት ሴት ለ25 ዓመት ወንድ እኩያ አይደለችም። የሴት ልጅ ፍካት ዘመን የሚጀምረው በ18 ዓመቷ ነው። ወንድ ልጅ የመብሰል ምልክት የሚያሳየው በ30 ዓመቱ ነው። ሴት ልጅ እድገቷ ልክ እንደ ወተት ነው፣ ወንድ ልጅ እንደ ወይን። ሴት ልጅ በ18 ዓመቷ የወንዶች ሁሉ ዓይን ማረፊያ ናት። አማረጫቿ ሁሉ እንደ አሸን የሚፈሉት በዚህ ዕድሜዋ ነው። ወንድ ልጅ በዚህ ዕድሜው ገና በራሱ ላይ ለመስራት የሚነሳበት ነው። ሰላሳ ሲደርስ መረጋጋት፣ ራሱን ማግኘት፣ የስኬት መንገዱን መጥረግና በራሱ መተማመን ይጀምራል። የ25 ዓመት ወንድ ገና መሰላሉን እየወጣ ነው። ሴት በ25 ዓመቷ ሁሉንም ነገር ጨርሳ ጫፍ ደርሳለች። ወንድ ልጅ ስለ ግንኙነት ሲያስብ ማህበረሰቡ ባንድ ድምፅ ምን አለው ብሎ የሚጠይቀው ለሴት ሲሆን ነገሩ ሁሉ ከጥያቄነት ወደ ትዕዛዝ ያደላል። ቆመሽ እንዳትቀሪ ይሆናል የሁሉም ማስፈራሪያ። ምክንያቱም ሴት ወተት ናት። ከረጋች ጣሟ ይቀየራል፣ ፈላጊዎቿ ይለያሉ። እርጎ ወዳጆች ካልሆኑ በስተቀር ወተት ፈላጊ አያስተውላትም። ሴት ስትረጋ በህብረተሰቡም ስሟ ይቀየራል። ከከሮዳ ወደ መጠጥ ያለች ትሸጋገራለች። ሴት ልጅ የወጣትነት መልኳን ጠብቃ የማቆየት ትግል ይጠበቅባታል። መጠነኛ የማርጀት ምልክቶች የሚረብሿት ሰላሳ ስትደርስ የምትይዝ የምትጨብጠውን የምታጣው ለዛ ነው። ወንድ ልጅ በአንጻሩ ዕድሜ ሲጨምር እየበሰለና እየጣፈጠ ይሄዳል። ጸጉሩ ገብስማ ወይም ራሰ በራ ሲሆን የሚወደደው ለዛ ነው የሆሊውድ ፊልሞች እንኳን የዋቸው ሴቶች ለተወሰነ እድሜያቸው በኋላ እንደ ተቀደመው በብዛት በሚወጡ ፊልሞች ላይ ተደጋግመው አይታዩም ጆርጅ ክሉኒን ብራድን ፒትን እና ሞርጋን ፍሪማንን አይታችሁ የእነሱ ኩዮችን ደግሞ ፈልጓቸው የሉም ምክንያቱም ወይን እናርጎ እኩል ፈላጊ የላቸውምና። ተፈጥሮ በራሷ ሰዓት አስቀምጣ የምትዘውረው ሴቷን ነው። ለመውለድም በተቀመጠላት ገደብ ውስጥ መገኘት አለባት። ወንዱስ ምን አጣደፈህ እየተባለ ነው። ሴት ልጅ ላግባ ልውለድ ስትል ወንዱ ልዝናና ልጨፍር ላይ ነው። ወተት በልጅነት ወይም በጎልማሳነት ሲሆን ጣዕም ያለው ለዚህ ነው። አብይ ጁኒየር እንዳዘጋጀው በለጠ ሸቴ ዛሀገረ ኢትዮጵያ እንዳቀረበው።